እኔ ይሄ ወጣት ያሳዝነኛል፣ ራሴን ጨምሮ ማለት ነው። በአምስት መቶ ብር ሙሉ ቤተሰቡን ያስተዳድር የነበረ ነበረ ሰውዬ ይመጣና ስራ አትሰራም ምን ዝም ብለህ ቁጭ ትላለህ? ምናምን ብሎ ቅስማችንን ይሰብረዋል። ተናናሾቹ ደግሞ ይመጡና እንደኛ አትሆንም እኔ ካንተ በኋላ መጥቼ ገንዘብ ያዝኩኝ ምናምን ብለው ሌላ ጣጣ፣ ሌላ ሀሳብ ውስጥ ይከቱታል። ቤተሰቦቻችን ወይም ለትናናሾቻችን የፈለግነውን እንድናደርግ ያለ አንዳች ማነር አላሳደጉንም፣ ወይም ደግሞ ሀብታም ሆነው ከሀብታም ቤተሰብ አልፈጠሩንም። አትሊስት እስቲ እስትረግላችንን አፕሪሽየት አድርጎ ሰርተን ስንገባ፣ ደክሞን ስንገባ፣ ፌል ስናደርግ፣ አይዞ ያልፋል፣ ነገ ሌላ ቀን ነው ምናምን ብላችሁ አበረታቱ። ያልፋል በሉም በቃ ይሄ በቂ ነው። በቂ ከዚህ በላይ ምንም ነገር የለም።